ሁለት ካፍሎቹ እዚህ ጋር ደሞ ተገኝተዋል እንኳን ደና መጣችሁ ላለው ያለውን ነገር ደሞ ላሳያችሁ ምግባችን ይሄን ይመስላል እ ደና መጣችሁ እንኳን ደና ቆያችሁ የት ነበራችሁ አልነበረም ከከተማ ወጣ ብለን ነበር ኦኬ አሪፍ ጊዜ ነበረ። ማርታ ቤቲ፣ ፅጌ ይቺ ናት ማርታ። ሰላም ቤት ናችሁ? የፅጌ ሮያል ቤተሰቦች እንዲሁም ደግሞ የባስሌ ቤተሰቦች ዛሬ እንግዲህ አንድ ሰርፕራይዝ አለን። እሱ ምንድን ነው እና ባስሌል ከቤቱ ከሮያል ፋሚሊ ተመርጠን ይኸው ፓስፖርታችን ማለት የሌላ ፓስፖርት ነው ማለት የኢትዮጵያ ፓስፖርት አይደለም። የምን እንደሆነ ደግሞ አሁን እነግራቸዋለን። እኔ እና በለጠ ከሮያል ፋሚሊ እንዲሁም ደግሞ ከቲክቶከሮች ከዩቱበሮች ተመርጠን ወደ ውጭ ነው። ብቻ ያው መናገር አልፈልግም፣ ሲሳካ ነው መናገር የፈለግኩት እና ይህን ላደረግ ሊፈጣሪ በጣም አመሰግናለሁ። አሪፍ ጊዜ አሳልፈን እንደምንመጣ ተስፋ እናደርጋለን። ሀገራችንን ለማስጠራት ነው ዋናው እቅዳችን፣ ሂደን ለመዝናናት ሳይሆን ሀገራችንና ያለውን ያለውን ነገር ወጋችንን ወግ ማድረጋችንን ምን ያህል እንደለፋ በጣም ብዙ ለፍቻለሁ። እንዲህ ነው ብል አታምኑኝማ። እንዲህ ነው ብል ማን ያምነኛ? ማንም ማንም ማናችሁንም እንደማታምኑ በጣም እርግጠኛ ነን እና ይሄን ፓስፖርት እንግዲህ እንግዲህ ስንቀበል ለመጀመሪያ ጊዜ በጣም ነበር የደነገጥነው

ሁሌ ቪዲዮ ሰራ እዚጋ እንደዚህ ለመሳሙ ሙከራ ታደርጋለች። ይሄ አዳምን እንትን አዎ፣ ድጋሚ አላረገውም፣ አላረገውም ግዴይ። አረ እሺ፣ ይልፍት ደግሞ ዛንዚባን ነው የምንሄደው። ግን ደግሞ ምንድን ነው የሀገራችን ስራ በጽጌ በኩል ነው የመጣው። ጥሩ ነገር ቅር ብሎኛል። ብቻ ያው ያለው ነገር እውነት ለመናገር ማርታን ጥሎ መሄዱ ራሱ አንድ ፈተና ነው የሆነብኝ ግን ላይስችል አይሰጥም ነው ነገሩ። ያለውን ነገር አብረን እናያለን። ቶሎ እንደምመለስ ተስፋ አደርጋለሁ። ብቻ እስቲ አብረን እናያለን። አሪፍ ጊዜ እንደማሳለፍ ግን ተስፋ አደርጋለሁ። ሊፍታችን መጠበቅ ማለት ነው። ወይኔ፣ በኢየሱስ የኛ ሊፍት ከመጠበቅ ታክሲ መጠበቅ አንድ እውነት፣ ታክሲ ቶሎ ይመጣል ብሎ ቺ ዙምቢ

ወይ ወይ፣ ያም ብዙ ነው ያገኘሁት። በጣም ይቅርታ ቪዛ አስመትተናል። ቀጥታ ወደ የነጋዴ ነገር በጣም ከባድ ነው ስራ በዛ። ሰላሳ ደቂቃ ሙሉ ታወራለች። እንውጣ ብላ ከወጣች በኋላ ልመለስ ነበረ አጋጣሚ ቆዩ ምብ ሳስብበት ልክ አይደለሁም። ምን እንደሆነ ያረክ ያለሁት በያስብኩ ከዛ በብሄዳችን ተስማሙ ምንሽ ስሪን ተሲኖ ትራከተሽ አንይ ሲኖ ትራክ በጣም የውላችሁ ሰፈሬ ማለት ነው። አዲሱ ገበያ ሰሜን አርለ ጽዮን ሆቴል ነው እና ከዛ ከዛ ነው የሚወጡት ከባባድ መኪናዎች ማለት ነው እና የአደጋ አይነት ነው የምናየው በለጠ ከላይ ከሱሉልታ ምናምን የሚመጡት በእኛ በኩል አይደል የሚያልፉት ከገጠር ምናምን በእኛ ሰፈር ነው ተማሪዎች ይሞታሉ ምናምን እ ቀልድ ማለት ነው ቀልድ ነው ሳይ ከዛ ሁሉ አደጋ አጥርፎ አንቺ ከዚህ ቀን ያበቃ እግዚአብሔር ይመስገን ቁም ነገር ቦታ ላይ ስለደረሰሽ

ያው የውጭ ፕሮሰስ ያልኩትን ጉዳይ ትችዋለሁ። ሳስበው በሀገሬ መለወጥ እችላለሁ ነው። ምን አማራጭ አሳካል? በሀገሬ መለወጥ እችላለሁ እና የምንሄደው የት ነው? እዚህ ሲኤምሲ አካባቢ ቴክኖ አዲስ ስልኩን ይፋ ሊያደርግ ጠርቶናል፣ እንድንሞክርለት፣ እንድናየለት እና ያለውን ነገር አብረን እናያለን። ቤቲና ጽጌ ያሉ ተጫውቱ እንደፈል ይሄው መግቢያችሁን ያዙ። መግቢያችን ይህንን ይመስላል። ፓስፖርት ይላል። ቴክኖ ፓስፖርት ብቻ ያለውን ነገር አሳያችኋለሁ። አብራችሁን ቆዩ። ቤተሰቦቻችን ዛሬ የመጣንበት ምክንያት ዋነኛ የቴክኖ ስልክ ደማት መረክ ነው። አዲሱ ስልካችን ይሄን ይመስላል። አዲሱ ስልካቸው በጣም ፅድት ያለ ስልክ ነው። ካሜራውም ፅድት ያለ ስልክ ነው። ኔክስት ብሎግ በዚህ ነው የምሰራው። ሶስቱ ናቸው አዲሶች

ምንድነው? ጌታ እና ይሄን ይመስላል አዲሱ ስልካቸው። አይፈኗል ወጥቷል። ቆንጆ ካሜራ አለው። በሱ በሱ ትችላለህ፣ የታምሳተች ትችላለህ እና

ጋይስ በመጨረሻም የነበረን ጊዜ እኔ ይመስላል። አዎ ጋይስ፣ በጣም ይበርዳል። ለዛ ነው ፎጣ ይዘን እምጣ ብለን ፎጣ። እንሳሊት በቤት የምትለብሰው ፎጣ ታውቁታላችሁ። እንዴት እጁ አልመጣው ማለት የነበረን ጊዜ ን ይመስላል። ያው አሪፍ ቆንጆ ጊዜ ነበረ። በማታ ሲሆን ትንሽ በረደን። ብቻ ያለውን ነገር አይተን ቴክኖ አዲሱ ስልኩን አስመርቀናል ማለት ነው። ቆንጆ ጊዜ ነበረ። ሰው ሲገባ እናንተ እየወጣችሁ ነው ፅጌ ደግሞ ምንሄድበት ቦታ አለ። አብራችሁን ቆይ ብቻ። እንደነፍሴ የሚለው የታሚኒኬ ታሙ ዘፈን እየገባችሁ እዩለት። ሃይ ሃይ በልቼ ልጠብቃችሁ። ሊታጠቡ ሄደው ነው። ኦኬ ጋይስ፣ እንዲህ እንግዲህ ደግሞ ከራት ፕሮግራም ላይ እንዳለው ቅድም ነግሬያቸዋለሁ። የራት ፕሮግራም ላይ ነበርኩኝ እና ደግሞ ማሳያችሁ ሰው አለ። ያው ከተጨማሪ ቅድም የነበርነው እኛ ነበርን ሁለት ካፍሎቹ እዚህ ጋር ደግሞ ተገኝተዋል። እንኳን ደህና መጣችሁ። ላለው ያለውን ነገር ደግሞ ላሳያችሁ ምግባችን ይሄን ይመስላል። እና መጣችሁ፣ የት ነበራችሁ? አልነበረ ኦኬ፣ አሪፍ ጊዜ ነበረ። ዋው፣ ቆንጆ ምግብ ጋይት ቺክን ፍራይድ ብላ ቤቲ በሷ ምርጫ ነው እየበላ ያለሁት። ከሞትኩ መንገዲ አለክ ኦኬ አይ እንደተፈጠረ ታውቃላችሁ እንዳልነበረ ነው ያደረግነው። የነበረውን ነገር እንዳልነበረ እንዳልነበር ነው ያደረግነው እ። እናመሰግናለን። ገይስ ጋይስ በላን ጠጣን፣ በጣም እናመሰግናለን። ጋባዥ ነበረን ዛሬ እውነት፣ ስፖንሰራችን ከልብ እናመሰግናለን። እንዴት ነበር የዛሬ ሁላችን አንቺ ድንኳን ሰበራ ሰበራ ካብ ደሻ ነው የነጋዴ ቆንጆ ራት ስልክ ደግሞ የማያልቅ የነጋዴ ስልክ ከጠዋት ጀምሮ ቤዚ ናት የጋበዘችን። እናመሰግናለን ቤዚ። እሺ፣ ይልመድብሽ መቼ ይ እንደሰማችሁት ነው እኔ ቅስት የሚደገማል የሚባል ሀሳብ አለ አለም ነው። እንጋበዝ እንጂ ላይ ነው ቪዲዮ የምሰራላችሁ ይመቻችሁ።